ነስተ አልጋህን ተሸክመ ሂድ። የዮሐንስ ወንጌል ምዕራፍ አምስት ቁጥር ስምንት የዐቢይ ጾም አራተኛው ሳምንት መጻጉዕ ይባላል። ይህ እለት አምላካችን ኢየሱስ ክርስቶስ ድውያንን መፈወሱ የሚዘከርበት ሳምንት ነው። ሰላም ጤና ይስጥልኝ ውድ የንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ቤተሰቦቻችን እንደምን ቆያችሁ። እንኳን ለታላቁ ዐቢይ ጾም አራተኛ ሳምንት በሰላም አደረሳችሁ። እንደተለመደው ሁሉ የአብይ ጾም አራተኛ ሳምንት የሆነው ስለ መጻጉዕ አንዳንድ ነገርን ልንላችሁ ወደድን። መልካም ቆይታ አስራ ስምንት ዓመት ባልጋ ላይ ሰውነቱ ልምሻ ሆኖ ታሞ የነበረውን ሰው ነበር። ይህ ሰው የሕመም ዘመኑ ስለረዘመ ዘመዶች ሁሉ እየሰለችው የማስታመሙን ነገር ችላ ብለው ጥለውት ሄደዋል። ሕመምተኛው ዘመዶቹ በተዉት ቦታ በቤተ ሳይዳ መጠመቂያ ጸበል አጠገብ ተኝቶ ነበር። ጌታችንም ብዙ ዘመን ተኝቶ እንደኖረ አውቆ ልትድን ትወዳለህን? አለው። እርሱም መጠመቂያው ውስጥ የሚያኖረኝ ሰው የለኝም በማለት መልስ ሰጠ። ጸበሉን አንዳንድ ጊዜ የእግዚአብሔር መልአክ ድንገት ሲያናውፀው ቀድሞ ወደ ጸበሉ የገባ ይድን ስለነበር መልሱ የሚያመላክተው ከሁሉ ቀድሞ እኔን ተሸክሞ ወደ ጸበል ላይ ያስገባኝ የሚችል ዘመድ ስለሌለኝ እንዴት ድናለው ነበር። ነገር ግን ጌታችን የሁሉም መድኃኒት በመሆኑ ወዲያው ተነስተ አልጋን ተሸክመ ሂድ ሲለው ድኖ አልጋውን ተሸክሞ ሄደ። አይሁድ ማን አልጋውን ተሸክሞ እንደሄድ እንደፈቀደለት ቢጠይቁትም ለጊዜው ጌታችንን ባያውቀውም በሌላ ጊዜ ጌታችን ሲያገኘው እነሆ ድናሀል ግን ከዚህ የባሰ እንዲያገኘህ ዳግመኛ እንዳትበድል እወቅ ባለው ጊዜ የሰው ከ38 ዓመት የአልጋ ቁራኝነት በኋላ ከተጣበቀበት አልጋ ያላቀቀውን አምላክ ረስቶ ለአይሁድ ሊጠቁመው ሮጦ ሄደ። እንዳሰበውም ነገራቸው። እነርሱም ሊያሳድዱት ሊገሉት ምሹ ነበር። ከዚህ የፈውስ ታሪክ ፈርጀ ብዙ ነገር እንረዳለን። ለአብነት ያህል ጥቂቶቹን እንመልከት። የመጀመሪያው እግዚአብሔር ህሙማንን በምህረቱ ይጎበኛቸዋል። ከደዌያቸውን ፈውሶ ጤንነታቸውን ሊመልስላቸው ይችላል። ከታሪኩ እንደተመለከት ነው ሰላሳ ስምንት ዓመት የተኛው ከደዌው ከእናቱ ማዕፀን ያለ አይን የተወለደውን ከዓይነ ስውርነት አስራ ሁለት ዓመት ደም ሲፈሳት የነበረችውን ከህመሟ ከሞተ አራት ቀን የሆነውን አላዛርን ከሞት የመቶ አለቃውን ልጅ ባለበት ሆኖ ከሞት ወዘተ አድናቸዋል። ይህ የሚያሳየው እምነታችን ካለንና እግዚአብሔር ከፈለገ ማዳን እንደሚቻለው ነው። የዳነ ሰውም ያዳነው አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ስራ መመለስ ይገባል። በመጻጉ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት ያልጋ ቆራኝነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ነው ሰውነቱና እግሮቹ ሮጦ ሄዶ ሰብቅ ሰራ። ምስክር የሆንበት ዘንድ እነሆ ድናሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአታት ትስራ በማለት እየተናገረው ሳለ፣ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጥ የሰውየውን ማንነት ስንመለከት ልቡ ያልዳነ ያዳነውን ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው ነው ዛሬ ስለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመለስን ስንቶቻችን ነን መጽሐፍ ቅዱስ እንደሚያስረዳል አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸሙ አያሌ ቅዱሳን አሉ ለምሳሌ ክፉ መናፍስት አድረውባት የነበረችና በኋላ ግን ጌታችን ኢየሱስ ክርስቶስ በምረት እጁ የጎበኛትን መግደላይት ማርያምን መጥቀስ ተገቢ ነው። ይቺ ሴት ሰባት አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችንና ለሐዋርያት የሚያስፈልጋቸውን በማቅረብ ታገለግል ነበር። የሉቃስ ወንጌል ምዕራፍ 8 ቁጥር 2 እስከ 3 እንደተገለጠው በትንሣኤው ቀን ማለዳ ከሁሉ ቀድማ ተገኝታለች፣ እያለቀሰችም ጌታችንን ትሻው ነበር። ለዚህም ልዩ ትጋቷ ጌታችን ከሌሎቹ ይልቅ ትንሣኤውን ለማሳየት የመጀመሪያዋ አድርጓታል። የምስራጁን ለሐዋርያት በማድረስ በኩል የክብር መልእክተኛ ሆናለች። ከዚህ የበለጠ ምን መታደል አለ? ኢሳያስን ብንመለከት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው እያዘን ይኖር ነበር። ኦዚያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፊል እየበረረ መጥቶ በጉጠት ፍም አፉን ዳሶት በደልህ ካንተ ተወገደ፣ ኃጢአትህም ተሰራያለህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰራያለት ነግሮት ሄዷል። ነቢዩ ስለተደረገለት ፎስ የጌታ ድምፅ ማንን ልካለው ሲል እነሆ እኔ አለው ብሎ ትንቢት በመናገር ህዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ከላይ ያየናቸው 38 ዓመት በአልጋ ላይ የተኛውን መጻጉንና መግደላዊት ማርያምን እንዲሁም ነቢዩ ኢሳያስን ስናወዳድር በተገቢው ምላሽ ያልሰጠው መጻጉ ነው። ትንቢተ ኢሳያስ ምራፍ 6 ቁጥር 1 እስከ 8 በየደቂቃው በኃጢአት ሳለን እንኳን ጥበቃው የማይለየን እግዚአብሔር ያደረገልንን በማሰብ አሁን በዚህ ሰዓት ምን እየሰራን ይሆን? ወደፊትስ እንደ እግዚአብሔር ፈቃድ ምን ለመስራት አስበናል? ለባሮቹ ፈውስን ሰጥቶ በጎ ምላሽን በማከናወን ያጸናቸው አምላክ እኛንም ይረዳን ዘንድ ቅዱስ ፈቃዱ ይሁን ይለን። ክርስቲያናችንም በዚህ ዕለት ስለ ጌታችን ገቢረ ታምራትና ስለ ደዌያን ፈውስ በሰፊው ታስተምራለች። በቅዳሴ ጊዜ ይህንኑ የሚያስረዱ የመጽሐፍት ክፍሎች ይነበባሉ። እነሱም እንደሚከተለው ማየት እንችላለን። የመጀመሪያው መንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያን ሰዎች ነው። ይህም በነጻነት ልንኖር ክርስቶስ ነፃነትን አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግንም ሁሉ እንዲፈጸም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶቹ ደግሜ መሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቋችኋል እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በመልካም ትሮጡ ነበር፤ ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም። ጥቂት እርሾ ሊጡን ሁሉ ያቡካል። የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኛለሁ። የሚያናውጣችሁ ማንም ቢኖር ግን ፍርዱ ሊሸከም ነው። ነገር ግን ወንድሞች ሆይ፣ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል። የሚያውኳችሁ ይቆረጡ። ወንድሞች ሆይ፣ እናንተ ለአርነት ተጠርታችኋልና፣ ብቻ አርነታችሁ ለስጋ ምክንያት አይሰጥ። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና፣ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላችኋለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከህግ በታች አይደላችሁም። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት ጣዖታትን ማምለክ፣ መዋርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ እንመካ ይላል። ምዕራፍ ስምንት እንዲህ ይላል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዌን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራው እጅግ አያል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ ሶስት ዓመት ከስድስት ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱን ፍሯዋን አበቀለች። ወንድሞች ወይ ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ። ሌላኛው ሶስተኛው ምንባብ የሐዋርያት ሥራ ራፍ ሶስት ነው። ጴጥሮስና ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን ሰጥሃለሁ፤ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞት አስነሳው። በዚያም ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን አመሰገነ። ከእነርሱ ጋርም ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ። ጴጥሮስም አይቶ ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህስ ለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ይላል የሐዋርያት መልእክት ምዕራፍ 3 ቁጥር 1 እስከ 12። የሚነበበው ምስባክ መዝሙረ ዳዊት ምራፍ 40 ቁጥር 3 እንዲህ ይላል፣ እግዚአብሔር በደዌ ዋልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ ይላል። እንዲሁም በእለቱ የሚነበበው የዮሐንስ ወንጌል ምዕራፍ 5 ቁጥር 8 ነው። ውድ የንቁ ኦርቶዶክስ ተዋህዶ የጸሎትና የንስሃ መርከብ ተከታታይ ቤተሰቦቻችን እኛ ንቆሽ ነን። ሁላችንም በዚች ጭንቅ በሆነ ዘመን በንቃት ሃይማኖታችንን እንጠብቅ ዘንድ በንቃትና በትጋት እንጾም ዘንድ እንዲሁም በዚች አስቸጋሪ ዓለም ውስጥ ያለማቋረጥ ወደ ፈጣሪያችን እናለቅስ ዘንድ በጾሙ በረከትን ቅድስናን ጥበቃን ለሃይማኖታችንና ለሀገራችን እንዲሁም ለመላው ህዝበ ክርስቲያን ያደለን ዘንድ ያለመታከት ወደ ፈጣሪ እናንጋጥጥ ዘንድ እኛ ንቆች ንቁ ላሆኑ ምእመናን መልእክታችንን እናስተላልፋለን። ሰናይ መልካሙን ሁሉ ለእናንተ ተመኘው ተዋህዶ የጸሎትና የንስሐ መርከብ ማኅበር አገልግሎቶቻችን፦ አረጋውያንና ሕፃናትን በወር 20 ዶላር መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማኅበራዊ ሚዲያ ትምህርት ወንጌልን፣ ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን፣ ሕፃናትንና ተማሪዎችን በቋሚነት በወር 20 ዶላር በአመት 240 ዶላር እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን የአብነት ትምህርት ቤቶችንና ተማሪዎች የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጥን፣ የአብነት ተማሪዎችን እየደገፍን፣ መነኮሳት አባቶችንና እናሶችን እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ የዋትሳፕ ማህበር ላለፉት አምስት ዓመታት በአሜሪካ፣ በካናዳ፣ በአውሮፓ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩትዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጥኑ የቅዱሳን አባቶች ይተጋሉ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርበውንም እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሆኑን። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክና የዋትሳፕ ፔጃችን አባል ይሆኑ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ